አሰላም አለይኩም ወራህመቱላሂ ወበረካቱህ። ውድ ቤተሰቦች ሰላም ሰላም ብያለሁ፣ በያላችሁበት ሰላማችሁ ተረፈፊ በዘተለፈፊ በደለኝ ይሄንን ቪዲዮ ከወደዳችሁ ላይክሽን ሰብስክራይብ እያደረጋችሁ ቤተሰቡ ሁሉ ለምታበረታት ሁሉ ከልብ አመሰግናለሁ። ውድ የኔ ድንቅ እህቶች ማለት ነው። አላህ ይጠብቅልኝ እና ሲቀጥል ደግሞ ትናንትና አብረሽ እንግዲህ ለውሽ የሚታግዞ ፈረንጂውን ካልደበደብኩ ፈረንጂውን ካልከሰስኩ እስር ቤት ካላስገባው እያበላ ማለት ነበረው ነው ጉረኛው በመጀመሪያ ደረጃ እናንተም አልታሰራችሁም አይደለም፣ እነሱ ሊታሰሩ ማለት ነው። ዝሙተኛዎች ማለት ነው። በመጀመሪያ ደረጃ ይታሰርማ ከተባለ አብርሽና ሄርሚላት ነበረ መታሰር የነበረባቸው። እንደውም በሕግ የሚያስቀጣት የነበረው እስያህያ ሚዲያ ነበረች ማለት ነው። እና አብርሽ የምትናገረው ነገር ወቅ እንጂ ጭራሽ የእኛን ህፃን ልጅ አረከን እንጂ አንተ በራስህ ተጫወት ማለት ነው። በራስህ ላይ እየቀለድክ ነው ያለኸው ማለት ነው። ደግሞ ደግ አደረገላት እሰይ ማለት ነው። እንደው ቀጣጦ ቢጥላት ማለት ነው። ሲቀጥል ውሸታም፣ ኧረ አብርሽ ውሸት ይቅርብህ ማለት ነው። እስከ መቼ ድረስ እየዋሸህ ነው የምትኖረው? እቺ ያለም እኮ ጠፊ ናት፣ ትንሽ ቀናት ማለት ነው። ምን ዋን ተነክቶ ነው ሲቀጥል ምን ውሃም አልተነከም ማለት ነው። ማንን ለመሸወድ ነው ማንን ለመሸቀድ ነው ማለት ነው። ራሳችሁ ሸቅል ወጭ። አሁን እኮ ሰለቻችሁን እናንተ ማለት ነው። በፊት ነበረ ሳናቃችሁ በፊት ነበረ ስንጓጓ ስንጠብቃችሁ የነበረው ማለት ነው። እውነት ለመናገር እኔ ማታ ራሱ ሼር ተደርጎልኛል በውስጥ ድምጻቸው ተቆርጦ ማለት ነው። ቪዲዮ ለመስራት ማልፎ አልፈለኩም ነበረ ቲክቶክም አይቻቸዋለሁ ማለት ነው። ማንም ዞር እኮ ብሎ አያይክ ማለት ነው። በራስህ እጅ አትርከስ ማለት ነው። ርካሽ እንዳትሁን ራስህን ጠብቅ ራስህን አስከብር የሰው ልጅ ራሱን ሲያስከብር ትዳሩን ሲያስከብር ነው የሚያምርበት ማለት ነው አንተ ምን ስለሆንክ ነው የምትከራከረው ማለት ነው ምንዋ ነህ አንተስ ምን አገባህ ለፈረንጂው ምን አገባህ ምትለው አንተ ምንድን ነህ ምን ቤት ነህ እና ምን አገባህ ምትለው ማለት ነው በመጀመሪያ ደረጃ እኮ ይታሰር ይከሰስ ብትባሉ እናንተ ነበራችሁ የምትከሰሱት ማለት ነው በእርጉዝ ሴት እየተጫወትክ ማለት ነው ለትዳርህ ለሚስትህ ራሱ እንደዚህ አልተከራከርክም እንኳን ለዝች ላህያ ማለት ነው የምትከራከረው እሷ እኮ ናት ጥንብ እኮ ናት እሷ ማለት በተለይ ደግሞ አንዳንዳችሁ አላችሁ ሄርሚላ የሚዲያ ድምቀት ምን ሆነው የሚዲያ ድምቀት እሷ ሚዲያውን አግማማችሁ እንጂ ግምት ምታረገችው እንጂ እኛ አብርሽ ከርሜላ ከተጨመረ በኋላ እንዴት እንደጠላ ነው ማለት ነው፣ እንዴት እንዳስጠላ ማለት ነው። እሷ ከመጣች በኋላ ነው አብርሽ ህዝቡ የጠላው ማለት ነው። ምን አለው ድምቀት፣ በየኮሜንት እየሄዳችሁ አብርሽ ቀጥልበት፣ አብርሽ ቀጥልበት። ለምን ይዟት ገደል አይገቡም ማለት ነው። ነገር ግን ያስጠላል፣ ይደብራል። ይሄ ድራማ መሆኑን ስራ መሆኑን ሁላቸውም ተመካክረው እንደሚሰሩ ታውቃላችሁ። ነገር ግን ሚዲያ ላይ የሚመጣ ነገር ማወቅ አለባቸው። ነገ ማን ያይዋል እና ዝሙትን ለምን ያስተማራሉ በማለት ነው እንጂ የምንናገረው። እነሱ የመጨረሻ ውሸታም እንደሆኑ ሁላቸውም እናቃለን። የመጨረሻ ውሸት ከውሸትም ትንሽ እንኳን ሰው ዛሬ ይዋሻል፣ ነገ ደግሞ በውሸቱ ደግሞ ይታረማል፣ ወደ ፈጣሪውን ይመለሳል። አብርሽ ደግሞ ጭራሽ ማይመለስበት መንገድ ማይመለስበት ጥቂት እንኳን እኔ ምን አጥፍች ያለው ምን በድግ ያለው በምን አጽያቴ ይሁን እንደዚህ ነገር የሚሆነው እንዴ? ከሄርም ላይ የበለጠ ስንት የደከሙለት ኦዲንሶች አሉ፣ ስንት የለፉለት ኦዲንሶች አሉ። ዛሬ ኦዲንሶችን ለመሸወድ፣ ኦዲንሶቹን ለመሸቀል፣ ኦዲንሶቹ ሌላ ነገር ለማውራት እኮ ነው የሚጥረው። አብርሽ ማለት እኮ ቦዴንስ ሀይል እኮ ነው። ለዚህ ደረጃ የደረሰው በሩታ ና ቦዴንስ ነው ለዚህ የደረሰው ማለት ነው። እስኪ ሌላ ዩቱበር ዩት ማለት ነው። ከምሬ ነው የምላችሁ። አብርሽ ግን በጣም የወረደ ልጅ ነው። ከምሬ ነው ላችሁ። ለምን እንደሆነ ታውቃላችሁ? አብዛኛ ጊዜ ስለ አብርሽ ምናምን ስለማወራ የሆነ ቅሬታ ይሰማችኋል። ቅሬታ ይሰማችሁ፣ ምክንያቱም በሚያደርገው በሚሰራው ነገር ነው። እዚህ ጋር እርጉዝ ሚስት እያለችው ለውሽሚት እንዴት አድርጎ ነው የሚከራከረው? ጓደኛው ሞር ባያስመስል እንኳን አስመስለው እንኳን ባይተውኑ ይሄን ነገር ያስጠራብሃል። ከአንተ ትራቅ ሲባል አይመላላስ እፈልጋለሁ ከእሷ ጋር መሆን ፈልጋለሁ ይላሉ። እዛ ጋር ወጣን ተመለሽ ዜጋ ደግሞ እሱ ከእሷ ጋር አላላሳለሁ የሚባል ነገር በጣም ነው የሚያስጠላው ማለት ነው። ወንድ ልጅ ደግሞ እንደዚህ አያረግም። ወንድ ልጅ ርካሽ አይሆንም። የማንም ሴት መቀለጃ አይሆንም ማለት ነው። ነገ ለምሳሌ እች ልጅ ፍቅር ቢይዛልስ አንተም እኮ እህታለች የሆነ ነገር እንደዚህ ስትላላስ ከአንተ ስሜት ቢኖራትስ ነገ የሆነ ነገር ብትሆንስ አንተን አጥቼ መኖራት አልችልም ብትልስ ህይወቷ ብታበላሽስ? ስንት ነገር አለ። እናንተ ብቻ የሚያታያችሁ ገንዘባችሁ ነው፣ ቪዩ ነው፣ ሰብስክራይብ ነው። ምን ችግር አለ? ሰብስክራይብ ከጨመረ ቪዩ ከጨመረ፣ ከዛም በኋላ እርጉዝ ሴት የራሷ ጉዳይ፣ እቺ ሴት የራሷ ጉዳይ። ነገ በምንም አድርጌ በቤተሰብም አድርጌ ከሩታ ጋር ታረቃለሁ፣ ልጅ ሲመጣ ከታረቀን በኋላ የራሷ ጉዳይ። እንደዚህ ነገር ማሰብም የለብህም ለሴትም ማሰብ አለበት። እቺ ልጅ እኮ ሴት ናት፣ የፈለገ የምትላለጥ። በነገራችን ላይ ባህር ሙላ ጥፋት የለባትም። ከምሪ ነው ሁላችሁ ማስከበር የነበረበት እሱ አትንክኝ፣ አትሳምኝ፣ አጠገቤ እንዳደርሺ ባለትዳር ነኝ። ባለትዳር ሆነህ ያላስከበር ከው እራስህን፣ ዛሬ ለሷ ትከራከራለህ። ዛሬ ቢኒና ፈረንጂው መከሰስ አለባቸው፣ እስር ቤት መግባት አለባቸው። እንዴት ነው የሚከሰሱት? እናንተስ ምን እየሰራችሁ ነው? አንተስ ባለትዳር ሆነህ ከሴት ጋር ምንድን ነው የምሰራው? እሷስ ከባለ ትዳር ወንድ ምንድን ነው የምሰራው? የማን ነው የሚበልጠው? የአንተ ነው የሚበልጠው ወይስ የነሱ? እስቲ ህግ ቦታ ሂዱ። ሲቀጥል ደግሞ አንተ ሴታ ሴት ነህ፣ ህግ ቦታ እንኳን መሄድ አትችልም ማለት ነው። ህግ ቦታ አይደለም አንተ የሚመጣበት። ከአንዱ ሁለት የሚስትህ መጣ ስንት ነገር መክረሃለች፣ ስንት ነገር ተናግረሃለች። ከኔ ህይወት መቀጠል ከፈለግህ ትዳርህን ከፈለግህ ከዙሪያ ያሉ ሰዎችን አስወጣ፣ አስወግድ። ያንን ያላስወገድክ ሰውዬ ማለት ነው። ዛሬ በምን አቅም ነው አንተ የምትከሰሰው? እንደውም እውነት ብትከስ ጎበዝ ነበር። እነሱን በምትከስበት እናንተ ነበራቸው የምትገቡት ማለት ነው። እናንተ ወንጀል እየሰራችሁ ዝሙት እየሰራችሁ በነገራችን ላይ እኮ እናንተ የምትሰሩት ነገር ህዝቡ እንዴት ዝም እንዳለ እንጂ የእናንተ የበለጠ እኮ ነው የሚያስከስታችሁ። እናንተ እኮ ነው እስር ቤት መግባት የምትሉት እንጂ እነዚህ ልጆች አይደሉም። እነዚህ ልጆች ምን አረጉ? በቃ ትዳርህን ያዝ፣ ህይወትህን ያዝ። እንደውም በቀጠቀጣት አመድ ባረጋት በምን እድል ማለት ነው። አብራችሁ ለብሳችሁ ፋፈን ተሽን ብላችሁ መታችሁ ኦዴንስ ለመሸወድ ሌባ ሁላ ማለት ነው። ኦዴንስ ምን ያርጋችሁ? ኦዴንስ እናንተን ስለወደደ ወዶ ስለፈቀደ እና ስለተከታተላችሁ እደቡ ስላላችሁ በኦዲንስ ላይ አትጨማለቁ ማለት ነው። የሆነ ቀን የምታለቅስበት ቀን ይመጣል። አብርሽ ማለት ነው። ይሄ ውሸትህን እንደደረደርክ በራስህን እንደዚህ እያማረትክ የሆነ ያልሆነ ነገር እየተናገርክ ድራማ እየሰራህ ይሄንን ሁሉ ነገር እያለክ የነጊ ቀን አንድግ ነገር ሆነ የዛን እዩኝ ያዙኝ ልቀቁኝ ብለህ ስትል ታየኝ። በቅርብ ቀን ጠብቅ ማለት ነው። ምክንያቱም ያንተ ነገር በዛ በጣም አስጠላ። በጣም እኔ እንጂ አላቀም በጣም ተጨማላለክ። ሚዲያ ው እኔ ነኝ እንጂ ማንም ይሰራበት የለም አልክ እኮ። እኔ ዝሙት ስራበት እንጂ ማንም ይከታተለኝ የለም። ከአንተ የበለጠ ስንት ሚሊዮን ስንት ቪዩ ያላቸው እንኳን እንደዚህ እንዳንተ አልተጨማለቁ ማለት ነው። እንዳ ቀንት አልሆነም ማለት ነው። እንደውም አንተ ዩቱቡን አበላሻኸው፣ ዩቱቡን አግማማኸው። ምክንያቱም አንተ ባመጣህ ወዲያ እየኮረዙ ሞረህ ተሳጥቀል የተለያዩ ሰዎች እየኮረዙ ይሄው ሚዲያው ሁሉ አስጠላ። ሁሉ ቤት ጭቅጭቅ ነው እንጂ ሁሉ ቤት ድራማ ነው እንጂ አንድ እውነተኛ ዩቱበር የለም። በቡታጀራ ዩቱበሮች እኔ እንጃ፣ በቡታጀራ ዩቱበሮች እውነት አለ ምለው ዊናጋ ነው ዊና ብቻ ነው ያልተቀየረው ነበረ እሱም ደግሞ ሰሞኑ እየተጀማመረ ነው ማን ያልተበላሽ አለ በአንተ ያላየ በአንተ ያልታማረ ማለት ነው ምን ጥሩ ነገር ያስተመርክ መሰለህ እንዴ ጥሩ ነገር የምታስተላልፍ መሰለህ አንተ ለርጉዝ ሚስትህ ያላሰብክ ዋጋ ለከፈለችልህ ሚስትህ ያላሰብክ ያልተጨነቅክ ዛሬ ለውሽሜት እኔ መክሰስ አለብኝ እኔ ማየት እንደውም ተክሰሳቸው እስኪ ጎበዝ ከሆንክ ማለት ነው አንተ ወንድ ነህ